ምዕራፍ 33። ያዕቆብ ኤሳውን እንደተገናኘው። ያዕቆብም ዓይኑን አነሳ፣ እነሆም ኤሳውን ሲመጣየው ከእርሱም ጋር አራት መቶ ሰዎች ነበሩ። ልጆቹንም ከፍሎ ወደ ልያና ወደ ራሔል ወደ ሁለቱም ዕቁባቶች አደረጋቸው። ዕቁባቶቹንና ልጆቻቸውን በፊት አደረገ ሊያንና ልጆቿን በኋላ ራሔልንና ዮሴፍንም ከሁሉ በኋላ አደረገ እርሱም በፊታቸው አለፈ ወደ ወንድሙ ወደ ኤሳው እስኪደርስ ድረስ ወደ ምድር ሰባት ጊዜ ሰገደ ኤሳውም ሊገናኘው ሮጠ አንገቱንም አቅፎ ሳመው ሁለቱም በአንድነት አለቀሱ። ዔሳውም ዐይኑን አነሣና ሴቶችንና ልጆቹን አየ፣ እንዲህም አለ፣ እነዚህ ምኖች ናቸው? እርሱም እግዚአብሔር ለእኔ ለአገልጋይ የሰጠኝ ልጆች ናቸው አለ። ዕቁባቶቹም ከልጆቻቸው ጋር ቀርበው ሰገዱ። ደግሞም ልያና ልጆቿ ቀርበው ሰገዱለት። ከዚያ በኋላ ዮሴፍና ራሄል ቀርበው ሰገዱ። ዔሳውም ያገኘሁት ይህ ሰራዊት ሁሉ ምንህ ነው አለው። እርሱም በጌታዬ ፊት ሞገስን አገኝ ዘንድ ያደረግሁልኝ ያደረግሁልህ ነው አለ። ዔሳውም ለእኔ ብዙ አለኝ፣ ወንድሜ ሆይ ያንተ ላንተ ይሁን አለው። ያዕቆብም አለ እንደዚህ አይደለም፣ ነገር ግን በፊትህ ሞገስን አግኝቼ እንደሆነ እጅ መንሻዬን ከእጄ ተቀበለኝ። የእግዚአብሔርን ፊት እንደሚያይ ፊትህን አይቻለውና በቸርነትም ተቀብለኸኛልና፣ ከወደድኸኝስ ይችን ያመጣሁልህን በረከቴን ተቀበል፣ እግዚአብሔር ራርቶልኛልና ለእኔም ብዙ አለኝና እስኪቀበለው ድረስ ግድ አለው፣ ተቀበለውም። እርሱም ተነሳና ወደፊት እንሂድ አለው። እርሱም አለው ጌታ ሆይ ልጆቹ ደካሞች እንደሆኑ ታውቃለህ። በጎችና ላሞችም ግልገሎችም ያጠባሉ። ሰዎችም በአንድ ወይም በሁለት ቀን በችኮላ የነዷቸው እንደሆነ ከብቶቹ ሁሉ ይሞታሉ። ጌታዬ ከአገልጋዩ ፊት ቀድሞ ይለፍ እኛም እንደ ቻልን እንሄዳለን በጐዳናም እንውላለን ወደ ጌታችን ወደ ሴር እስክንደርስም በሕፃናቱ እርምጃ መጠን እንሄዳለን አለው ኤሳውም ከእኔ ጋር ካሉ ሰዎች ከፍዬ ልተውልህን አለው እርሱም ይህ ለምንድነው በጌታዬ ዘንድ ሞገስን ማግኘቴ ይበቃኛል አለ ኤሳውም በዚያ ቀን ወደ ሴር ተመለሰ። ያዕቆብ ግን በሰፈሩ አደረ። በዚያ ለእርሱ ቤትን ሠራ፣ ለከብቶችም ዳሶችን አደረገ። ስለዚህም የዚያም ቦታ ስም ማኅደር ብሎ ጠራው። ያዕቆብም ከሁለቱ ወንዞች መካከል በተመለሰ ጊዜ በከናን ምድር ወዳለችው ወደ ሰቂሞን ከተማ ወደ ሴሎም ወጣ። በከተማይቱም ፊት ለፊት ሰፈረ። ድንኳኑን ተክሎበት የነበረውንም የእርሻ ክፍል የሴኬም አባት ከኤሞር ልጆች በመቶ በጎች ገዛው። በዚያው መሠዊያውን አቆመ። የእስራኤልን አምላክ